ቆይታ እያደረጋችሁ ያላችሁት ከሀያ ሰላሳ ጋር ነው። አሁን ወጣ ብለን አዳዲስ ነገሮችን የምንሞክርበት ሰዓታችን ላይ ያለ ነው። የምትጠብቀን ደግሞ አዶኒ ናት። ወጣ ብለን እናያለን። ወጣ እንበል! ሀያ ሰላሳዎች እንዴት ናችሁ? የምንገኘው የወጣ እንበል ሰዓታችን ላይ ነው። ዛሬም እንደተለመደ ወጣቶች ቢያዩት ወይም ቢሞክሩት ካልኳቸው ቦታዎች ላይ አንዱ ጋር ተገኝቼ ቆይታ አደርጋለሁ ማለት ነው። አብራችን ቆዩ። አልወስርም እዚህ ነው ያለው። እንኳን ደህና መጣ፣ እንኳን ደህና ቆያችሁ። እሺ እኔ አዶና ይባላል። ነው ዛሬ አብሬያችሁ ትወና ልሞክር ነው የመጣሁት። ጎበዝ ታዋና ያርጋችሁ እንደምትሉክኝ አልጠራጠርም። ምን ስታረጉ ነው የደረስኩት? የኮንሰንትሬሽን ጨዋታ እየተጫወትን ነበር። ኮንሰንትሬሽን ጨዋታ ደግሞ ለአእምሮ ዝግጁነት ለምንለው የተዋናይ መሳሪያ ክፍላችን ትልቁ የምናዳብርበት ቴክኒካችን ነው እና ያን እየተጫወትን ነው እስቲ አንድ የአርቲኩሌሽን ስራ እንሰራና ደግሞ ስሜት ላይ የተወሰነ ነገር ደግሞ እንሞክራለን ማለት ነው። እንዳትፈራ አጠገቤ ላቅማት አለ። ስቀርብ ከለቀቀ ደ ዱ ዲ ዳ ዴ ድዶ የዲስ ዲስ ያለው ዲን ግባት ያላት የዲስ ዲስ ያለው ዲን ግባት ያላት የዲሚቱ ዲዳ የዲሚቱ ዲዳ አንድ ጀንደሳ ሞዴል ይስት ተዳ ይድዋን በግዳ ሜዳ ለሜዳ የምትድህ ሜዳ ለሜዳ ብራው የዚህን ያህል ስለ አርቲኩሌሽን እንትኖች ከተለማመድን ይበቃል። አሁን እስቲ ወደ ፈተናዎች እንግባ። አይጧ ምጣድ አዳጣት፣ አይጧ ምጣድ አዳጣት፣ አይጧ ምጣድ አዳጣት። እንቀጥል አይጣጣጣ ውስጥ ገባች ውስጥ ገባች። አሁን የምን ችግር ነው? አርቲኩሌሽን ነው አይደል ብላ ነገ ስንወጣ ምን አይነት እስክሪፕት እንደሚመጣ፣ ምን አይነት ገጸባሪ እንደሚመጣ የምናውቀው ነገር የለም። ከዛ በፊት ግን እኛ ምን መሆን መቻል አለብን? ሁሉም ነገር ዝግጁ አድርገን መሳሪያዎቻችንን መጠበቅ መቻል አለብን። ካልሆነ ከገበያ ውጥት ነው የምንለው ማለት ነው። መልካም ግን እስኪ አንድ የፊልም ተዋናኝ እሷ ተዋናኝ ነች ለመባል ምን ማሟላት አለብን? ወይም ምን አለበት ስናወራቸው የነበረው ነገሮች አሉ አይደል። ቤዚክ አክቲንግ ስኪል፣ ፊዚካል ስኪል ሊኖረን ይገባል፣ ስፕሪቹዋል ስኪል ሊኖረን ይገባል፣ ኢንቴሌክቹዋል ስኪል እና ዲሲፕሊን ሊኖረን ይገባል። እነዚህ አራቱ ነገሮች ለአንድ ተዋናይ ወሳኞች ናቸው ማለት ነው። ዋናው ነገር ግን ምንድን ነው ዲሲፕሊን። የትም ቦታ ላይ ዲሲፕሊን ወሳኝ ነገር ነው ማለት ነው። ለተዋናይ ብቻ አይደለም፣ የትኛውን ፕሮፌሽን ላይ ዲሲፕሊን አስፈላጊ ነው። ተማሪን መንገድ ላይ ሲሄድ ዩኒፎርም አይተን የዚህ ትምህርት ቤት ተማሪ ነው እንደምንለው አንድ ተዋናይ አቋሙን አነጋገሩን ከሰው ጋር ተግባቦቱን አይተን ያርት ሰው ነው ልንል ይገባን ማለት ነው። የዛን ያህል ዲስፕሊናችን መውጣት አለበት ገኖ መታየት መቻል አለበት እና እነዚህን ነገሮች ማሟላት አለበት ብዬ አስባለሁ። አሁን አሁን ላይ በተለይ በሶሻል ሚዲያ ላይ ብዙ አጫጭር ድራማዎችን የዘፈን ሊብሰንች እየተተወኑ በትረካ መልክ ምናምን እያየን ነው እና እነሱ ተዋናዮች ናቸው ብለን መፈረድ እንችላለን ወይም ናቸው ብለን መደምደም እንችላለን? በአጠቃላይ እንደ እንትን የትወና አይነቶች አሉ። እንደ የህፃናት ትወና፣ የኑሮ ትወና፣ ማህበራዊ ትወና ላይ ማንኛውም ሰው ተዋናይ ነው። ነገር ግን ወደ ፕሮፌሽን ስንመጣ እነዛ እንትኖች በምን ይደገፋሉ? በሙያ ይደገፋሉ አይደል? ያን እንትን ምንድን ነው? ስልክ ወይም ደግሞ ያን ካሜራ ተጠቅሞ ሲቀርጽና ለእኔ የሆነ ነገር ሲያስተላልፍ የሆነ እውቀት አለው ማለት ነው አይደል? እውቀት አለው። ስለዚህ ፕሮፌሽናል ተዋናይ ነው ማለት ነው። ምናልባት የአቅም ጉዳይ ሊሆን ይችላል። አልጨረስንም። በቀጣይ እየተንቀሳቀስን እንዳየች ከሆነ አንድ ቦታ ላይ ቆመች ነው እያልሻለሁ። ሁሉ ተውኝሽ ከፍለ ለማድረግ ነው አይደል ካለን እንትን አቅማችን ከፍለ ማድረግ። እናትዬ እናት ዓለም እናትዬ እናት ዓለም ክብር ይና ለዘላለም። እስኪ አንድ ጥያቄ ልጠይቅሽ እስኪ አንድ ጥያቄ ልጠይቅሽ፣ መልሽልኝ ሳይሰለችሽ የምጠጣው የሰው ጭላጭ የምለብሰው የልብስ ቅዳጅ የምበላው የቅብ ውራጅ እሱም ሞልቶ ላያጠግበኝ ውሃው ሆኖ ላያርሰኝ

ልብስ ሰፍቼ ባለበስ ልብስ ሰፍቼ ባለበስ እኮ እኔን ቡዳ ከርተ ብላ ያለኝ አዛዡን ቡዳ ነው። እና እኔ ምን ላድርግ? ትእዛዙ ከላይ ነው። ምን አድርግ ነው የምትሉኝ? ምን ላድርግ

እሺ የመጨረሻ ስራችን ኢምፕሩቭ እናደርጋለን ወይም ደግሞ አንድ ካራክተር ይሰጣቸዋል። ያን ካራክተር እዚህ ጋር እየወጣን ፐርፎርም እናደርጋለን ማለት ነው። እሺ ናዚፋ፣ እያለኸው ካፌ ውስጥ ነው። እጅ ላይ ፓስታ ይዛሃል፣ በቀኝ እንጂ ሹካ በጣም ተመችቶ ጣፍጦ ፓስታን እየበላ እየበላ ደስታ የእንትን ስሜት አለ አይደል? ይሄ ጥፍጥናውን ስታጣጥሙ ያለው ስሜት ያን እያየን ባለበት ሁኔታ ፓስታ መንቀሳቀስ ይጀምራል። ሳህን ላይ ያለው ፓስታ ግራ ተጋብተ ስታይ እጅ ላይ ሹካዩ ላይ የተጠቀለለው ፓስታ እየተንቀሳቀሰ ትል ሆኖ እጅ ላይ ይርመሰመሳል። ይባስ ብሎ በዚህ ግራ ስትጋባ ስታላምጠው የነበረው ፓስታ ትል ሆኖ በአፍ ላይ ወደ ውጭ ይወጣል ማለት ነው። በአፍንጫ ምናምን ነገር እያለ ይወጣል ማለት ነው። እንዲህ አይነት ሁኔታ ውስጥ ነው ያለው። ታዲያ እዚህ አይነት ሁኔታ ውስጥ ስትሆን ምን አይነት ስሜት ታንጸባረቃለህ? ምን አይነት ድርጊት ታሳያለህ? ያ የአንተ ስራ ነው የሚሆነው ማለት ነው።

እንትን ካረፍርሽ በጣም ብዙ ነገር ነው የምታጭ ብዙ ነገር ነው የምታጭ። እና ለመውጣት ተቻኩለሽ ባለሽበት ሁኔታ ላይ እዛ ሄደሽ ደግሞ የምትሄጂበት ቦታ ላይ አስፈላጊ የሆነ ቁስ ጠፍቶብሻል። ያን ነገር ይዘሽ ስትሄጂ ነው ማግኘት የምትች ነገር የምታገኙ ማለት ነው። እና በዛ ሰዓት የመረበሽ ስሜት ይኖራል፣ ስታጭ የመነጫነጭ የመናደድ ስሜት ይኖራል። ና ነገር አይደል ሰዓትሽ እየገፋ ነው፣ የምታጩ ነገር ይታሰብሻል። እነዛ አይነት እንትኖች ስሜቶች የተደበላለቁበት ሁኔታ ውስጥ ነሽ ያለሽው ማለት ነው እና ይሄን አሪፍ አድርጋ ከሰራች የምንሰጣት ወይም የምንሸልማት ነገር ይኖራል ማለት ነው። ሰለ እሺ እሺ፣ አልረሳውም። መጣሁ። ማሚ ማሚ፣ ትንሽዬ ፍላሻ አይተሻል እንዴ? ይሽ መጥቻለሁ። ምንድን ነው ተረጋጊ የምትይኝ? ቸኩል ያለው እኮ በጣም ላ ያለቀልኝ እሺ፣ ትናንት ነበር ጃኬት የለበስኩት። አዎ፣ ጥቁር ያለም እሱ ውስጥም በርሳው ተጣልኩት። እንዴ አላውቅም። ጥያቄ ከምትጠይቅኝ ምን አለ ብታገዥኝ። አረን እንዴት ያለቀ። በነገራችን ላይ ከመጀመሪያ አንስቶ ወደ ማ ስትገባ የናሬ የናሬ ላላ ስሜቷ እየገባችበት ካራ፣ እስቲ እንዴት ነበረች? ስለዚህ አንድ የመጨሻ ጥያቄ የሚሆነው፣ እንደ አንድ ተዋናይ መሆን ለሚፈልግ ወጣት፣ በመጀመሪያ ገና ተዋናይ መሆን እፈልጋለሁ ብሎ ሲያስብ ምንን እራሱን በምን መንገድ ማዘጋጀት አለበት ብለህ ታስባለህ? እሺ ተዋናይ ለመሆን ሶስት ነገሮች ያስፈልጋሉ። ተዋናይ ብቻ አይደለም። ሌሎችም የአርት ስራዎችን ለመስራት ዎች ለመቆየት ሶስት ነገሮች ያስፈልጋሉ። አንደኛ ተሰጦ፣ ሁለተኛ ትምህርት ሶስተኛ ደግሞ ቆራጥነት ማለት ነው። እነዚህ ሶስቱ ነገሮች አንድ ላይ ተያይዘው ከሌሉ ልንሄድ አንችልም ማለት ትምህርት ብቻ ተዋና ያደርገን ተሰጦ ብቻም ተዋና ያደርገን በትምህርት መደገፍ መቻል አለበት። የሆኑ ነገሮችን ማወቅ መቻል አለበት። ትምህርትና ተሰጦ ኖሮን ቆራጥነት ከሌለን የሆነ ቦታ ላይ እንሸነፋለን፣ የሆነ ቦታ ላይ እንወድቃለን፣ መንገድ እንቀይራለን ማለት ነው እና አርት ደግሞ ትግል ይፈልጋል፣ በጣም ትግል ይፈልጋል። ሰምታችኋል ሀያ ሰላሳዎች እኔ በጣም ደስ የሚል ሙከራ ደስ የሚል ቆይታን ያየሁት በጣም አዝናኝ ደስ የሚል ትወና ቀላል ነገር አይደለም ማንም ሰው ተነስቶ ተዋናኝ ነኝ ማለት እንደማይችል ማለፍ ያለባቸው ብዙ ፕሮሰሶች እንዳሉ ነው በዛሬ ሙከራ የተረዳሁት እርግጠኛ ነኝ እዚህም ነገ በጣም ትላልቅ ተዋናዮች እንደማያችሁ ሆናችሁ አልጠራጠርም ስለሰጣችሁኝ ኢነርጂ በጣም ነው የማመሰግነው በዚህ አጋጣሚ ፊልም ላይ ካስት ልታደርጉኝ ምፈልግ ሰዎ ስለነበረን ቆይታ በጣም ነው የማመሰግነው። ጥሩ ጊዜ ነው ያሳለፍኩት። በእውነት ተዋናይ የመሆን ፍላጎቴ ጨምሮ መሆኔ አይቀርም ነው። በዚህ በራችንም ክፍት ነው አይደል? መጣ መቀላቀል ትችላለች። በጣም ነው የማመሰግነው። እንግዲህ ሀያ ሰላሳዎች የዛሬ የወጣ እንበል ፕሮግራሙ ይሄን ይመስል ነበር። በ7696 ኤች ኤስን እያስቀደማችሁ ለምስል ኩልን ሁለት ወጣቶች ነፃ የትወና ትምህርት ክላስ ይሰጣቸዋል ማለት ነው። የሚቀጥለው ሳምንት ከሌሎች ወጣቶች ጋር በአዲስ ነገር እስከምንገናኝ ድረስ ቻው።